ከ52 ዓመታት በላይ ያስቆጠረው የቀድሞው አዲስ ጎማ ፋብሪካ የአሁኑ ሆራይዘን አዲስ ጎማ ማኑፋክቸሪንግ ለበርካታ ዓመታት በምርት ጥራት፣ በምርት ማነስና ሌሎችን ምክንያቶች ምርታማ ሳይሆን ቆይቷል። ከ2005 ጀምሮ የፋብሪካው ሙሉ ባለቤትነት ወደ ግል መዛወሩን ተከትሎ ግን ተቋሙ ውጤታማ ከመሆን አልፎ የተለያዩ ሽልማቶች ተበርክተውለታል። ከ2012 ጀምሮ ለሶስት ተከታታይ ዓመታት የኢትዮጵያ ጥራት ልህቀት ሁለተኛ ደረጃ ተሸላሚ፣ በ2015 እና በ2016 ደግሞ የኢትዮጵያ ጥራት ልህቀትን በአንደኝነት አጠናቋል። ይህንን ተከትሎ የፌዴሪ ፕሬዚዳንት ታየ አጽቀ ሥላሴ በስፍራው በመገኘት የተቋሙን የስራ ሂደት ተመልክተዋል። ጉብኝታቸው ተቋሙ ሽልማቱ እንደሚገባው ያረጋገጡበት እንደነበር የተናገሩት ፕሬዚዳንቱ ከውጭ የሚገቡ ምርቶችን በሀገር ውስጥ በመተካት ሚናው የላቀ ስለመሆኑ ጠቁሟል። ሀገር ከሚፈልገው ዋነኛ ግብ ንጽጽር አንጻር ሲታይ በተለይ ተተኪ ምርትን ለማምረት ወይም ኢምፖርት ሰብስቲዩሽን በማምረት በዛም ደረጃ እውቅና ማግኘት መቻል ትልቅ አብነት ነውና በዚህም ራሳችሁን ልታመሰግኑ የሚገባ ይመስለኛል፣ ተገቢም ነው። ሆራይዘን አዲስ ጎማ ማኑፋክቸሪንግ የስራ ባህልን በማዳበር የምርት አይነትና ጥራትን እያሳደገ መሆኑም የሚበረታታ ስለመሆኑ ፕሬዝዳንት ታየ አንስተዋል። የምርት አይነቶችን በማሳደግ እና በማስፋት መሳሪያዎችን በማዘመን የኢንቨስትመንት መጠናቸውን ከፍ በማድረግ ሌሎችም እህት ድርጅቶች በረከት መሆን መቻል ራሱን የቻለ ትልቅ ጸጋ ነው ለማለት ይቻላል። ስለዚህ በስራችሁ ሁሉ ለሀገር እድገት ከፍ ያለ አስተዋጽኦ በማድረጋችሁ በመንግስት በኩል ትልቅ ግምት የሚሰጠው መሆኑን ላረጋግጥላችሁ እፈልጋለሁ። ከነበሩበት ችግሮች ተላቁ ዛሬ ላይ ለሌሎች የሚድሮክ ኢንቨስትመንት ግሩፕ ተቋማት ጭምር ምሳሌ መሆን ስለመቻሉ የተናገሩት ደግሞ ዋና ስራ አስፈጻሚው ጀማል አህመድ ናቸው። ለብዙ ስኬታችን መነሻው ሆራይዘን አዲስ ጎማ ነው። ሆራይዘን አዲስ ጎማ የስራና የባህል ዲሲፕሊኑን ለመቅረፍ ከፍተኛ ስራ ሰርቷል። ኢነርጂ፣ የሄልዝ፣ የኢንቫይሮንመንት የተባሉትን ሁሉ አሟልቶ ሰርቲፋይድ ሆነ። ሰርቲፋይድ መሆኑ ብቻ ሳይሆን በተሰለፈበት ውድድር ሁሉ አንደኛ ወጥቷል። ካይዘንን ጀመረ። በካይዘና ከኢትዮጵያ ሳይሆን ከአፍሪካ አንደኛ ወጥቷል። በግብር ፕላቲኒየም የመጨረሻውን አግኝቷል። በኢትዮጵያ ኳሊቲ አዋርድ ከመልቲናሽናል ድርጅቶች ከመንግስት ልማት ድርጅቶች ጋር ተወዳድሮ ለአራት ዓመት አንደኛ ሆነዋል። ከዚህ በላይ ስኬት የለም። ለኢትዮጵያና ጎረቤት ሀገራት ጥራት ያላቸው የሽቦና የክር ጎማዎችን እያመረተ የሚገኘው ሆራይዘን አዲስ ጎማ ማኑፋክቸሪንግ የተለያዩ የማስፋፊያ ስራዎችን እየሰራ ስለመሆኑ ተጠቁሟል። እነዚህ የተመረቱ ምርቶች ገበያውን ከማረጋጋት እንዲሁም ደግሞ ወጪ ከመቀነስ አንጻር ኢምፓክታቸው በጣም ሲግኒፊካንት ነው። በቀጣይ ይህንን አጠናክሮ ከመቀጠል አንጻር የማስፋፊያ ስራዎች አሉ የተጀመሩ፣ እንዲሁም ደግሞ የግሪንፊልድ ፕሮጀክት አለ። ፕሬዝዳንት ታየ አጽቀ ሥላሴ የኢትዮጵያ እድገት መሰረት መዘመንና ምርትን በጥራት ማቅረብ በመሆኑ ለዚህ መትጋት እንደሚገባ አሳስበዋል።